አባ ሰላም ነው፣ እንዴት አሉ የኔ አባት? ደናኖት ምን ሆኖ ነው የኔ አባት? እሺ ትንሽ ደቂቃ ይፈቅዱልኛል? አውራውት ፍቃደኛኖት? መኪና ውስጥ ይግቡ። ደምን አሉ ደናኖት? ሰላም ነው እንዴት ኖት? እኔ ባላደራው እባላለሁ።

ገና ጀማሪ ናት እና ህይወት ኑሮ በጣም እየከበደ የት ነው የሚኖሩት ኮተቤ ቤት ተከራይተው ነው የሚኖሩት ምን ያህል ብር ይከፍላሉ እንግዲህ ሁለት ሺ አምስት መቶ በፊት ሁለት ሺ ነበር አምስት መቶ ደሞ አሁን ጨመረ ጨመረበት ሌሎች ስራ ለመስራት ምናምን አልሞከሩም ያመኛል እንጂ ስራ

ጨረቃ ቤት ከዛም ጊዜ ወዲህ በቃ እኔም ባለቤት እያ ምን ያሙታል ርሰው ምናልባት መናገር የሚችሉ ከሆነ እንትን አይልም። አፌ ይደርቃል። ምግብ በብዛት እንትን አልወስድም። አይዞት ኔ። አባት ስንት ልጆች ነው ያሉት? አራት ልጆች

ይዞቴ ነው ያባት። እኔ ቅድም እንደነገርኩት ባለ አደራው እባላለሁ እና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ አባቶች እና እናቶች አደራ ድርስ እያሉ ይልኩኛል። ሰዎች ነገር ስ የያዙ ሰው በጣም የተቸገ በአሁኑ ሰዓት እኔ እውነቴን ስታዩ ያስፈራል። እንደዚህ ደግሞ የምታዩን ሰዎች ይህን አሁን ብሩ ያውቀዋሉ። ከዚ በፊት ብዙ ብር ቆጠር ያለ የሚቻል ማስርናት ብያለሁ። ቀላል ነገር አይደለም። እንደገና በዓል ነው። እግዚአብሔር አሁን እውነቴን ነው። ስምህም እውነቴን ነው። ባደራ እንዳነሳይ ምን ሆናል አሁን እኔ ለምኔ ብቻ አይደለም። በዓል በተለይ ሲደርስ ስለ እውነት አለ ልጆቻችን እኛስ በልተናል። ጊዜያችን አልኩ ህመም ነው አባዬ እንትገዛለን ከጎረቤት የሆነ ነገር ይሻየው ጭንቅላታችን ይዞራል። እውነቴን እግዚአብሔር አሁን ይሄን አመት በዓል እውነቴን ከዚህ በኋላ አለም በጣም በቂ ነው እ በምርጥ ውልበታለሁ። እግዚአብሔር ያልታሰበ ይስጣችሁ፣ ጸጋውን ይስጣችሁ። እውነቴን ነው። በጣም በጣም በጣም ይገርማል። እንደዚህ ቁጭ ብዬ ባለፈው ነበረኝ ስልክ፣ እሷን ጣልቋት ምን ውስጥ ነው የምሆነው? ብዙ እንትን መከራ ደርሶብኝ ስለዚህ እግዚአብሔር ያክብረን በእውነት አልኩ። እድሜና ጤና እድሜና ጤና ዋናው። እውነትም ልጆች አትጡ። ማንም ሰው አይጣ። በጣም መሰግነው። ይህ ከባድ ከባድ ከባድ አልኩ እኔ እግዚአብሔር አምጥቶ እዚህ ጋር እንደ አስቀመጠ። እንዴት አንተን አገኘ? ኢየሱስ ተአምር ነው። አመጣለሁ የማልገምተው በጣም ትልቅ ወንጀል መረጋጋቱ ወንጀል ምን ያደርጉበታል? በጣም ጥሩ አባዬ ዶሮ ብላለች ዶሮ እገዛለሁ። የሆነ ትንሽ ደግሞ ዲጂታል ሚዛን እገዛለሁ። እንደዚህ ወዲህ ከማለት የሆነች እንትን ለማድረግ ማለት ነው። ከዛ በኋላ በሷ እንት ስራ ይጀምራሉ። አዎ በጣም ጥሩ። እጄን ብቻ መዘርጋት አላደረኩ። እንት ይበቃውታል ግን ገንዘቡ ስለ ሰውነት እንዴት እየተፈነጠስኩ እንደሚሄድ ጊዜ ግን ምን ያህል ደስተኛ እንደሙ። ምክንያቱም አንድ ብር የሌለው የሆነ ነገር ለእናንተ ክብር፣ ለሰው ልጅ ክብር፣ ለሰው ልጅ እኔ እውነቴ ነው። አሁን በቃ ሰውነት ሁላ በጣም እየተነቀቀጠ ነው። እናንተ ሲነግርም ማንም አያደርገውም፣ ማንም አያደርገውም። ስለዚህ አከብረሃለሁ እግዚአብሔር እችን በዓልም አገራችን ሁሉም ሰላም ያደርገው። እችን በዓል በሰላም ያሳልፍልን፣ ሰላም ያገናኘ። እውነቴን ነው። አሁን እንደኔ ሀብታሚ ነው። ጸጋው አይጓደልም። እግዚአብሔር መስገና ስገና እችን መስቀልህን ሳይ ያልኩኝ እግዚአብሔር የሚልክልህም አለ። እውነቴ። አንዳንድ ጊዜ እኮ እኛ ዝም ብለን እንተን እንላለን፣ ልኮልን ሊሆን ይችላል። በእውነት አልኩ አሁን ጊሴ ሞላ

አሁን ምን አለ መሰለ እንደውም ሚዛናን ጉያችኛው አሳድጋታለሁ። ተለቅ ያለች ሚዛናለች እሷ ገዛለች አሉ እሺ። እንደው ይሄን እሺ፣ እናባታ እግዚአብሔር ያክብር። አሜን። በእውነት ከነ ልጅ መጨረሻ ልጨምር። ኧረ ስለመድኃኔዓለም በቃ የመጨረሻ ብሩ ማለቀ እች የአምስት ሺህ ነች እኔ ነገርኩ የሆነ እንትን ውስጥ እየገባሁ። እሺ። ኧረ በስመ አብ፣ ኧረ በስመ አብ፣ ኧረ በስመ አብ እኔ እውነቴን ል ያልታሰብች አሁን በደስታ ደግሞ ሄጄ ባለቤት ያስደሰት። እግዚአብሔር አግብረን አንድ ላይ ቅድማ ነው ሀአምስት ሺ ብር ገንዘብ እውቀቱ ነበር ስለ ገንዘቡ ሄደ ባዶ። አሁን ይህን ደግሞ በደንብ አድርገ አብቃቅች የሆነ ነገር ሰራበታለሁ። ይህንን ገንዘብ የሰጠሁት እኔ አይደለሁም ከጊሴ አይደለም። የሰጠሁት እኔ ቅድም እንደነገርኩት ባለ አደራው እባላለሁና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ አባቶችና እናቶች አደራ አድርስ እያሉ ይልኩኛል። ቅድም እንደነገርኩትና ይህንንም ገንዘብ የላኩት እዚህ ሀገር ውስጥ ያሉና ውጭ የሚኖሩ ሰዎች ሃምሳ ሃምሳ ብር አዋጥተው ነው። የሀምሳ ብር ቻሌንጅ ብዬ ጀምሬ ሃምሳ ሃምሳ ብር ሰዎች ካሉበት ቦታ እያዋጡ የተሰባሰበ ገንዘብ ነውና እነሱን ይመርቋቸው። እውነት እግዚአብሔር አሁንም የኢትዮጵያ ውጭ ያሉ ልጆች እግዚአብሔር ይባርካቸው። ስለእውነት የወደቁትን ለማንሳት ለምትጥሩ ሁሉ እግዚአብሔር የእናንተን ልቦና አይቀይርብን። እግዚአብሔር አሁን ዛሬ ገና ነው መጎለጃው ነው እግዚአብሔር እኔን ስለወደዳችሁ እግዚአብሔር ያክብራችሁ። ከፋይንካችሁ የሰራችሁት ይባረክ፣ ሁላችሁ እውነቴ ነው። ክብር ለሰው ልጅ መቤት የተደገሰ እናመሰግናለን። ምናልባት ሌሎች ሰዎች እርስዎን መርዳት እና ማገዝ ከፈለጉ ስልክ ቁጥር ወይም የባንክ አካውንት ካለው ይንገሩ። ስልክ አለ፣ ጥያቄ ሲሞላ አሁን አውጥቻት ነው። ችግር የለም

በጣም ስላገኘሁት ደስ ብሎኛል። እግዚአብሔር ደስ ጋር ይሆን እድሜና ጤና አሜን አሜን። ገንዘቡን ሰዎች እንዳይወስዱቦት ባንክ ያስገቡ ባንክ ያስገቡ። ልቃፎታ በቃ